አደለም፣ ሩታዬ እኛ ራሱ ኤርሚላን ማየት አንፈልግ። ምናልባት የሚፈልጓት መሰሎቿ ሊሆኑ ይችላል። እንደሷ የሚላላጡ፣ እንደሷ የሰው ትዳር የሚበጠብጡ ሊሆኑ ይችላሉ ማለት ነው። አበጋዝ ደግሞ አንተ የልብ ልብ ማሰጣት እችጅ፣ እንደዚ አይን ነገርም ላላደረገች በሚስትም ላይ እንደዚህ ላልፈነጨች ማለት ነው። ምታስከብራት ከሆነ አስከብራት፣ ካልሆነ ደግሞ አጠገቡ ድረስ ለምን ትጠራት አለ። አሰላም አሊኮ ራመቱ ለውበረካቱ። ለምንድ ነው ከህይወቷ ማትወጡት እናንተ እየጠራችሁ፣ ልጅቷ ህይወቷን ለምንድነው ምትበጠብጧት ማለት ነው? ከበፊትም ጀምሮ አንተነ ስህተት መሰራ የበፊቱ ስህተት ነገርክ፣ ለምንድን ነው የበፊቱን አይደለም የአሁን የትላንትና ነው ምናምን የምትለው ማለት ነው። ከበፊት ጀምሮ እስካሁን ድረስ ያለው አንተ የልብ ልብ የሰጣቸው ሰዎች ነው ቤትን ትዳርህን እየበጠበጡ ያሉት ማለት ነው። ከሚስት ጋር እንዳትስማማ እያደረጉ ያሉ፣ አንተ ግን መቼም አይገባም። ኮዴን ስጋ ነው እልህ ኮዴን ስጋ እልህ ከሚኖርክ ማለት ነው አንተ ሚስትን አክብራት። ከሚስት ጋር ተከባብራችሁ ኑሩ። ከዛ በኋላ ኦዲየንስም አንተን ያከብራል። አንተ ሚስትን ስታከብር ቢያየክ እኮ ኦዲየንስ አንተን አይንቅም፣ አንተን አይሰድብም፣ ለአንተ መጥፎ ነገር አይናገርም ማለት ነው እና ኤርሜላ ደግሞ ለምን ከህይወታቸው አትወጭም? ከአሁን በኋላ በእናንተ ጉዳይ አልገባም፣ ሁሌ እንደዚህ ትያለች። ግን ሁሌ በጉዳያቸው ውስጥ እየገባሽ ጣልቃ እየገባሽ ነው ማለት ነው። የሰው ልጅ እኮ በማይፈለግበት ቦታ አይገኝም። የትኛውም ሰው አንቺ እየተፈለግሽ አይደለም። እዚህ ቦታ ላይ አንቺ አታስፈልጊም፣ ግን ሁሌ እንደተገኘሽ ነው። ሁሌ ደግሞ ሩታን ማብሸቅ ትፈልጊያለሽ ሩ ታማ ና ደት ትፈልጊያለሽ ምናምን እና በጣም ነው የሚያስጠላው ሴት ልጅ ሆነች ደግሞ በሴት ልጅ ላይ እንደዚህ አይነት ነገር ማድረግ በጣም ነው የሚያስጠላው አስበንበት አይደለም ምናምን ለምትዩ ደግሞ በጣም አስባችሁበት ተነጋግራችሁበት መቼም አብርሽ ሩታን እንደቀጠራት እና ቤላ መስማታቸው አይቀርም ለምን ውሾቹ ስለሆኑ ማለት ነው አንቺ ራስሽ መስማትሽ አይቀርም ስለዚህ ተመካክራችሁ እሷ እንደት በጥብጣቸው ሰላም እንዳያገኙ ብላችሁ ያደረጋችሁት ነገር ነው ያ ነገር ማ እንደዛ ነው የሚመስለኝ የተረዳሁት ማለት ነው እና ለልጆቹ ለምን ሰላም አትሰጧቸውም ለምን ከህይወታቸው አትወጪም ሚዝሽ ቤተሰብ የለሽም እንዲ ሀይ የሚልሽ ቤተሰብ የለሽም አንገትሽን ብደፊ ባደፊ ግን ሴት ነሽ እንደ ሴትነትሽ ደግሞ ለሴት ልጅ ክብር ይኑርሽ ሴት ልጅ ትዳሯ እንድታጣ ማድረግ የለብሽም አንቺ ሰበብ መሆን የለብሽም ማለት እነዚህ ልጆች ነገ ይታረቃሉ ምክንያቱም መሀል ላይ ትልቅ ነገር አለ ነገ ሰላም ይሆናሉ ግን አንቺ የቱ ጋር ነው የምትሆኙው ነገ በህዝቡም ጠልቶሽ ምሰሪ ስራ ሚዲያ እኮ ነው ይሄኛው ሚዲያ ነው ካሜራ እኮ ነው ይዘዋል፣ ይሄን ነገር ማለት ነው። ሚዲያ ደግሞ የያዘውን ነገር አይለቀም። ነገ ህይወት ለመጀመር ሐሳብ የለሽም ወይስ የሰው ባል እየቀማሽ ለመኖር ነው ሐሳብሽ? ዛሬ አብልሽ ላይ ተንጠለጣሽ፣ ነገ ደግሞ ከአብርሽ እና ሩታ ሲታረቁ ከሌላ ወንድ ጋር ትጠለጠያለሽ ማለት ነው። ስለዚህ አንተ ደግሞ እሷ ነገ አናግራታለሁ፣ ነገ ካናገርኳት ካልሆነ ይሄዳል ጥርግ በላ። እንዴ ልጅቷ እኮ ሂድልኝ እያለች ነው እሷ። እናንተ እንትታ ወደ ቡታ ጀራ ስትመጣ እናንተ ተከትላችሁት መታችሁ፣ ሰላሟን እየነሳችሁት ነው ማለት ነው። ለምን ሰላም አሰጧትም? ለምን ሰላም ሰላም አሰጧት። ማለት ልጆቷ ሰላም እንድት እንድትሆን ለምን አትፈልጉም እናንተ። ይነሳችኋል፣ ኮንፈርት አይሰጣችሁም? የእሷ ሰላም መሆን የምር የመጣች ሰሞን በጣም ደስተኛ ሆና ከቤተሰቦቿ ጋር አሁን ግን ህይወቷ ላይ እየበጠበጣችኋት ነው ያላችሁት ማለት ነው። አበጋዝ፣ አብርሽ ማለት ነው አንተ እየበጠበጥካት ነው ያለው። ለምን ሰላም ሚስት፣ ሰው እኮ ሚስቱ ስትደሰት ሊደሰት ይገባል እንዴ። የምትመልስላት መልስ እያየክ ራሱ ቆመክ ነው ያየው። ለሚስት ክብር ትንሽ እንኳን ሚስትን እንድታከብር እንኳን መናገር አለብን። ከባንተ ስላገኘዋት ነው እንደዚህ ስትናገር። አንቺ እኮ ነሽ እየተናገርሽ ያለሽው፣ አንቺ እኮ ነሽ በህይወቷ የገባሽው።